ተነስተልኝ ለነቋ በራ እባላለሁ። በሆሳና የቀድሞ የዋቸሞ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪ የነበርኩ ነኝ። የሆሳና የቀድሞ ተማሪዎች የልማትና ድጋፍ ማህበር ሆሳና አልሚና ኔትወርክ ፎር ዴቨሎፕመንት ሰፖርት ሃንድስ በመላው ዓለም የሚኖሩ የሆሳናና አካባቢው የቀድሞ ተማሪዎች ማህበር ነው። ዓላማውም በየትኛውም የዓለም ዳርቻ ያሉ የሆሳና እና አካባቢው የቀድሞ ተማሪዎችን በማስተባበር በሆሳና በትምህርት፣ በጤናና ማህበራዊ የልማት እንቅስቃሴ ላይ የበኩላችንን አስተዋጽኦ ማድረግና ያስተማረንን ማህበረሰብ ውለታ መመለስ ነው ማህበሩ የኔ ያንተ ያንቺ የሁላችንም ማህበር ነው በመሆኑም የማህበሩን ይፋዊ ምስረታ ለማብሰር የዙም ስብሰባ በጋራ እናደርጋለን እና ሁላችሁም ተጋብዛችኋል በማህበራችን አመሰራረት ጉዳይ ላስተማረን ላሳደገን የሆሳዕናና አካባቢው ህዝብ እና ለቀጣዩ ትውልድ ስለምንሰጠው የልማት አገልግሎት እንነጋገራለን ስብሰባው የሚደረገው በዙም ሲሆን እዚህ የምትመለከቷቸውን የዙም ሚቲንግ አይዲ እና የዙም ፓስኮድ ትጠቀማላችሁ። ስብሰባው የስብሰባው ቀን እንደ የአካባቢው ሰዓት አቆጣጠር የተለያየ ሲሆን እዚህ ላይ በምትመለከቱ ሰዓት፣ ለምሳሌ ኢትዮጵያ ጥቅምት 29 ቀን 2018 ከምሽቱ ሁለት ሰዓት፣ ደቡብ አፍሪካ በዚሁ ቀን ከምሽቱ አንድ ሰዓት ወይም ዱባይና አካባቢ ላላችሁ ከምሽቱ ሶስት ሰዓት፣ አሜሪካ ውስጥ ላላችሁ ደግሞ ነቨምበር ኤይት በተጠቀሱት ሰዓታት ውስጥ ተገኝታችሁ በጋራ መክረን አገልግሎት የምንሰጥበትን ማህበር ምስረታ በጋራ እናድርግ። እናመሰግናለን። በቸር ያገናኛል።